ሰላም የቻናል ቤተሰቦች፣ አሁ ኢኳል አካዳሚ አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እዚህ በታች አስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰቡ ሁኑ። ቪዲዮ እስከ መጨረሻው እዩት። ዛሬ ይዤላችሁ የመጣው ሙሉ የአማረኛ ፊደላትን ሲሆን ቪዲዮውን የመጀመሪያ ፊደሎች፣ የሁለተኛ ፊደሎች እንዲሁም ሶስተኛ፣ አራተኛ ያሉ ፊደሎች የሚለያዩባቸውና ቅርጻቸውን እንዲሁም አነባባቸውን በዚህ ቪዲዮ ሁሉንም እናያለን። አንድ ባንድ ቪዲዮውን እስከ መጨረሻው ተከተሉኝ እዩት። እሺ፣ ይቺ ሀ ሀ የመጀመሪያ ፊደል ወደ ላይ ብርጭቆ የመሰለች ነገር ስትሆን ለ ደግሞ ወደ ታች አንድ መስመርና ቅጥል የወረደባት ናት። ለ እንዲሁም እንደዚህ ሁለተኛ እና ሦስተኛ ያሉ ፊደላት ልዩነታቸው ሁለተኛ ያሉ ፊደላት ከጎን ከጎናቸው ናቸው ቅጥል አላቸው እንደምታዩቸው እኒ ሁለተኛ ያሉ ፊደላት ናቸው። ሦስተኛ ላይ ያሉ ፊደላት ደግሞ ከግር ከግራቸው እግረ ሸፋፋ በመሆን ይታወቃሉ። አራተኛ ላይ ያሉ ፊደላት ባለ አንድ ግር ከሆኑ ወደ ግራ የተጠመሙ ወይም ቅርፅ የለሽ ከሆኑ የተለየ ቅርፅ ይኖራቸዋል። ባለ ሁለት ግር ከሆኑ ደግሞ አንድ ግራቸው አጣራ ነው የሚሆነው እንዲሁም ባለ ሦስት ግር ከሆኑ የመጀመሪያው ሁለቱ እግራቸው አጣራ ነው። ይች ላይ እንደምታዩት የሀ ቤት ስትሆን አራተኛ ፊደሏ የመጀመሪያ እግሮቿ አጣራ ነው የሚሆኑት። ሌላኛው ባለሁለት ሁለት እግር እችን እንደምታዩት ባለ ሁለት እግር ስለሆነች የመጀመሪያ እግሯ አጣራ ነው። እንዲሁም ባለ አንድ እግሯ ከዚህ ጋር ደግሞ እንደምታዩት ወደ ግራ የዞረች ናት። ልዩነታቸው በዚህ ነው። አራተኛ ላይ ያሉ ፊደላት አምስተኛ ላይ ያሉ ፊደላት ደግሞ ሁሎችም እንደምታዩዋቸው ቀለበት አላቸው። ቀለበት ያላቸው ፊደሎች አምስተኛ ፊደላት ናቸው። ቀለበታቸው በየት ገጣ ነው? ከላይ ነው? ከታች ነው የሚለው አምስተኛ ከሆኑ ሁሎችም በቀኝ በኩል ከታች ዳር ይሆናል ማለት ነው። ከታች ከግራቸው ላይ ነው ቀለበታቸው። ስድስተኛ ላይ እንደምታዩአቸው ባለ ሁለት ግርም ሆኑ ባለ አንድ ግርም ሆኑ የተለየ ቅርጽ ነው ያላቸው። ስድስተኛ ያሉ ወይም ሳድስ ፊደላት በመባል ይታወቃሉ። ሰባተኛ ላይ ያሉ ፊደላት ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል። እነዚህ እንደምታያቸው ሶ፣ ሾ እና ቦ የመጨረሻ ፊደል ስለሆኑ የመጨረሻ እግራቸው አጣራ ነው የሚሆነው። ባለ አንድ እግር ከሆኑ የተለየ ቅርጽ ነው ያላቸው። እንዲሁም ቅርጽ አልባ በመባል የሚታወቁት እስቲ አሁን አንድ ባንድ እናያቸው ከላይ እቺ ሀ ሃ ሀ ቅርጽ የለሽ በመባል ትታወቃለች። ለ ባለ ሁለት እግር ሀ አመር ሃ በመባል ትታወቃለች። ባለ ሶስት እግር መ ቅርጽ አልባ፣ ሰ ቅርጽ አልባ፣ ረ ቅርጽ አልባ። ሰአቱ ሰ ባለ ሁለት እግር ናት። ሸ ባለ ሁለት እግር፣ ቀ ባለ አንድ እግር፣ በ ባለ ሁለት እግር እነዚህ የመጀመሪያ የፊደላት የመጀመሪያ ናቸው። ሌላኛው ደግሞ ሁለተኛ ላይ ያሉ ፊደላት፣ ሁለተኛ ላይ ያሉ ፊደላት። እቺ ከጎን ከጎናቸው ቅጥ ሲደረግባቸው ማለት ነው። ሁ ትባላለች። ሁ ሁ፣ ከዛ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ እነዚህ ሁለተኛ ላይ የተቀመጡ ፊደላት ናቸው ማለት ነው። እንደምታያቸው ቅድም እንደነገርኋቸው ሁለተኛ ላይ ያሉ ፊደላት ምን ብያቸው አለው? ከጎናቸው ቅጥላላቸው። በዚህ ተራ ያሉትን ማየት ትችላላቸው። ከጎናቸው ነው ሁሉም ቅጥል ያላቸው። ሌላኛው ደግሞ ሶስተኛ ላይ ያለው ፊደላት ሲሆን ከግራቸው ላይ ነው። ይቺ ሂ፣ ሂ ለምሳሌ ወደ ታች ስታነቡ ሀ፣ ሁ፣ ሂ፣ ሂ። እቺ ሊ፣ ሊ፣ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቢ ብለን እናነባለን። እነዚህ ሶስተኛ ላይ የተቀመጡ ፊደላት ናቸው ማለት ነው። ይቺ ደግሞ ሀ ሀ አራተኛ ላይ ያሉ ፊደላት ናቸው። ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ባ ብለን እናነባለን ማለት ነው። አራተኛ ላይ የተቀመጡ እንደምታያቸው እግር አጣራ ናቸው። የመጀመሪያ እግራቸው ባለ ሁለት እግር ከሆኑ ባለ አንድ እግር ከሆኑ ደግሞ ችን እንደምታያት ወደ ግራ የዞረች ናት። እግር አጣራ እና ወደ ግራ የዞሩ እንዲሁም ቅርጽ አልባ በመባል የሚታወቁት ሳራማ ወደታች ታች የወረደ ነው። እግራቸው እነዚህ ትኩረት ይፈልጋሉ፣ እርፅ አልባ የሚባሉት። ሌላኛው እዚህ ጋር መያዝ ያለባቸው ነገር የመጀመሪያ ፊደላት ከሁለተኛ ፊደላት የሚለዩበት መንገድ፣ ሁለተኛ ላይ ያሉ ፊደላት ኡ ሚል ወደ መጨረሻ ሁ ስትሉ፣ ሉ ስትሉ ወደ መጨረሻ ኡ ሚል ድምፅ አለው። ሶስተኛ ላይ ደግሞ ከሁለተኛ የሚለዩበት ኢ ሚል ድምፅ አለው። ለምሳሌ አሁን እዚህ ላይ ስታነቡት ሂ ስትሉ ከዚህ ከጉረሯቸው ላይ የሚወጣ ኢ ሚል ድምጽ አለው። ይችን በተመሳሳይ ሊ ስትሉ ኢ ሚል ድምፅ፣ ሂ ስትሉ፣ ሚ ስትሉ፣ ሶስተኛ ያሉ ፊደላት ኢ ሚል ድምጽ ከጉረሯችን ላይ ይወጣል ማለት ነው። አራተኛ ላይ ያሉት ደግሞ አ ሚል ድምጽ ይወጣል። አ ሀ ስንል አ ሚል ላ ስንል አ ሚል፣ እንዲሁም ሳ ስንል አ ሚል ራ ስንል አ ሚል ድምፅ አለው። ሌሎችም በተመሳሳይ አራተኛ ያሉ ፊደላት በዚህ መልኩ ወደ መጨረሻ የሚወጣው ድምፅ የፊደሎቹን ቅርጽ ይለያያቸዋል ማለት ነው። አምስተኛ ላይ ደግሞ ኤ ሚል ድምፅ። አሁን ለምሳሌ ከዚህ ላይ ስታነቡ ሄ ስቲ ኤ ሚል ድምፅ አብሮ ይወጣል። ሌ ስቲ ኤ ሚል ድምፅ ወደ መጨረሻ ያ ማለት ከለላይ ኤ ሲጨምሩበት ሌ ይሆናል ማለት ነው። ሌሎችም በተመሳሳይ ሄ ሜ ሴ ሬ ሴ ሼ ቤ ቤ እዚህ ጋ አሁን ቤ ስትሉ ኤ የሚል ድምፅ አለው። በደንብ ካስተዋላችሁ ቤ የሚል በዚህ ነው የሚለያዩት። ከበላይ ኤስ መጨመር ማለት ነው፣ ቤ የሚለውን ለማምጣት ስድስተኛ ላይ ያሉ እራሳቸውን ችለው የሚቆሙ ናቸው። ህ ስንል እንደ እ ሚል ድምፅ አለው። እ ሚል ድምፅ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ እነዚህ ምን ሚል ድምፅ አለው ነው ያሏችሁ። እ ሚል ድምፅ እህ ስንል እ ሚል ድምፅ አለው ስንል እ ሚል ድምፅ አለው ማለት ነው። ሌላኛው ደግሞ የመጨረሻ ፊደሎች ሲሆኑ ኦ ሚል ድምፅ አላቸው። ሆ፣ ሎ፣ ሆ፣ ሞ፣ ሶ። አሁን ሶ ስትሉ በእንግሊዝኛው እራሱ ሶ ስትሉ እስ ኦ ነው ኦ ሚል ድምፅ አለው ብያቸዋለሁ። ሮ ስትሉ ሮ ኦ ሚል ድምፅ አለው። ሶ፣ ሾ ቆ ቦ ቦ በላችሁ ታነባላችሁ ሌሎችንም በዚህ መሰረት ነው አሁን ወደታችን እንወርዳለን በዚህ መሰረት ነው ሁሎችንም ሊነበቡ የሚችሉት ተከታተሉ ተ ተ ተ ቸ ቸ የ የ ነ ነ ኘ ኘ አአ ከ ከ ሀሀ ወ ወ ዘዘ እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች ከእነዚህ ያው እንደምታዩቸው፣ እቺ አንዷ የመጀመሪያዋ መስቀል ያላት ከ በመባል ትታወቃለች። ከአናቷ እና ከወገቧ ላይ አግድም አግድም ሲጨመርባት ሁለት ስትሆን ሸ በመባል ትታወቃለች። እቺ ደግሞ የአንድ መስመር ኑሯ ከላይ እንደ ቀለበት ይጨመርባታል፣ የ ትሆናለች። እቺ ነ ለመሆን አንድ መስመር ከዛ ወገቧ ላይ ጥፉላ ወደታች የወረደች ናት። ኘ ስትሆን ደግሞ አናቷ ላይ ብቻ ነው አግድም። ከነ ላይ ኘ ለማድረግ አግድም መጨመር ነው። አን እንደምታዩት ናት። ከ ደግሞ እንደ በሁና ካናቷ ላይ በጎን በኩል ቅጥል ይደረግባታል። ከና ከሚለያየው ከ ካናቷ አግድም አላት፣ ከ ደግሞ የላትም። ወ እንደምታዋት ኳስ የመሰለች ነገር ከላይ ወደታች ታች የከፈላት በመሃል አለ። ወ ትባላለች። ዘ ሁለት መስመር ከዛ አግድም ያገናኛል ዘ ትሆናለች ማለት ነው። ሌላኛው እንደነገርኋቸው ሁለተኛ ፊደላት ሲሆኑ የመጀመሪያው መስቀሏ ላይ መስቀል ታደረጉና ከዛ ከመስቀሏ ላይ ትንሽ ዝቅ ብላችሁ ጉልበቱ አካባቢ ቅጥል ስታደረጉባት ቱ ትሆናለች። ቱ ቱ ስትሉ ቀደም እንደነገርኋችሁ ኡ የሚል ድምፅ አለው፣ ኡ የሚል ድምፅ አለው። ስለዚህ ቱ ስትሉ ይመጣል ድምፁ ማለት ነው። ቹ ለማንበብ ደግሞ ወይም ፊደሏ ቅርጿ እንደምታዩት ሁለተኛ ፊደላት ከጎናቸው ቅጥል አላቸው የሚለውን መርሳት የለባቸው ስጽፉ ወይም አንብባችሁ አንብባችሁ በራሳችሁ ስትለማመዱ ሁለተኛ ፊደላትን ለመጻፍ ከጎን ከጎናቸው እየጨመሩ መሄድ ብቻ ነው። በጣም ቀላል ነው። በጣም ቀላል ነው። ስለዚህ ከጎኗ ስታደርጉባት ቹ፣ ዩ፣ ኑ፣ ኑ፣ ኡ። አያችሁ ይቺ ፊደል በቃ ከነዚህ ጋር እነዚህኞችን ስናነብ ወይም እነዚህኞችን ስናነብ ይቺ ኡ የምትለዋ ፊደል እያንዳንዷችን ከአንደበታችን ስናወጠው ድምፁን በመጨረሻ ላይ ኡ እያልን ነው። ምን ነው? ለምሳሌ ችን ኩ ስትሉ ኡ ሚል ድምፅ ከጉረሯችን ከአንደበታችን መጨረሻ ላይ ይወጣል ማለት ነው። ሁ ው፣ ዙ፣ ዙ እነዚህ ሁለተኛ ላይ ያሉ ፊደላት ናቸው። ቀጣይ ደግሞ ሶስተኛ ያሉ ፊደላት ኔ፣ ቲ፣ ቲ ስንል ኢ ሚል ድምፅ አለው ቲ ቺ ቺ ይ ይ ኒ ኒ ኒ ኒ ኢ ስትሉ ኢ የሚሉ መጨረሻ ላይ ድምፅ አለው። ስለዚህ ይች ፊደል ከእነዚህ ጋርም አብራ ትሄዳለች ማለት ነው። ኢ ከዛ ኪ ኪ ስትሉ ኢ የሚል ድምፅ አንደበታችን በመጨረሻ ይወጣል። ኪ ሂ ዊ ዚ እዚህ እነዚህ እንደምታያቸው ምንድንነው ያልኋችሁ? ቅድም ረስታችሁ ይሆናል እኮ ሶስተኛ ላይ ያሉ ፊደላት ከግራቸው እግረ ሸፋፋ ናቸው። አሁን ይቺ ይህ ብቻ ናት እንጂ ሌሎች ሁሎችም እንደምታያቸው እግረ ሸፋፋ ወይም ከግራቸው ላይ ቀጠል ያለባቸው ፊደላት ናቸው። አራተኛ ላይ ደግሞ ቀደም እንዳልኋችሁ ባለ አንድ እግር ከሆኑ ወደ ግራ እግራቸው ይሻፈፋን፣ እግራቸው ወደ ግራ አቅጣጫ ይሻፈፋን ማለት ነው። ነገር ግን ባለ ሁለት እግር ከሆኑ ለምሳሌ ይቺ አ፣ ካ፣ ሀ፣ ዛ የሚባሉት ፊደላት ባለ ሁለት እግር ስለሆኑ የመጀመሪያ ግራቸው ያጥራል ማለት ነው። እንደ ሌሎቹ አይደሉም። ስለዚህ ይቺ አ ሚል ድምፅ ይችን በማስታወስ አ ሚል ድምፅ መጨረሻ ላይ ይወጣል። ከተለይ አ ሲጨምሩበት ታ ሚል ፊደል ድምፅ ይወጣል ማለት ነው። ቻ፣ ያ፣ ና ኛ አ ካ ሀ ዋ ዛ ዛ ዛ ብለን እናነባለን ማለት ነው። አምስተኛ ላይ ደግሞ እንደነገርኋቸው ሁሉም ቀለበት አላቸው። ሁሉም ቀለበት አላቸው። እንግዲ እንግዲህ በደንብ እያቸው ከሌሎች የሚለዩት በቀለበት ናቸው። ስለዚህ ቀለበት ከታች ካላቸው አምስተኛ ፊደል መሆናቸው ትዝ ይላችሁ ይገባን። እያንዳንዳቸው ኤ የሚል ድምፅ በመጨረሻ ላይ ከአንደበታችን ከተ ላይ ኤ ስጨምርበት ቴ ቴ ቼ ከቼ ላይ ኤ መጨመር ማለት ነው። ቼ ከዚያ ከኤ ላይ ኤ ስጨምርበት ዬ ከነ ላይ ኤ ስጨምርበት ኔ ኔ ኜ ኤ ኤ ኬ ኬ ሄ ሄ ዌ ዌ ዜ ዜ ብለን ኤ የሚል ድምፅ መጨረሻ ላይ ከአንድ በታችን ከዘ ላይ ዜ ለማንበብ ኤ የሚል ድምፅ ሲጀምር ዜ ብለን እናነባለን ማለት ነው እናነባለን ። ለምሳሌ አሁን ዚህ ላይ የኔ ዬ ኔ ብሎ ለማንበብ ኔ ይችን ነው የምትጠቀሟት የኔ ብለን ለማንበብ ስለዚህ ቀለበት መኖራቸውን አምስተኛ ፊደላት እንዳዘነጉ ስድስተኛ ላይ ደግሞ እ ሚል ድምፅ እ ማለት እንግዲህ ይች ፊደል ናት። ስለዚህ በፊደሎችን ጠርተን መጨረሻው ላይ ሳውንዱ መጨረሻ ላይ እ ሚል ድምፅ አብሮ ይወጣል ማለት ነው። የተለያየ ቅርጽ ነው ያላቸው። እንደ ሌሎች ቀለበት ወይም ግራ ጣራ አይደሉም። እንደምታዩቸው ት ከይ ጋር ም የተለያየ የተለያየ አይነት ሳድስ ፊደል የሚባሉት የተለያየ አይነት ቅርፅ ነው ያላቸው። እናያቸው። ይቺ ት ትባላለች። ከናቷ እንግዲህ ስብር ያለች ናት ት ቺ ይ ን ኝ ኝ እ እ ክ ክ ህ ህ ው ው ዝ ብለን እናነባለን። ሌላኛውና የመጨረሻ ፊደሎች ሰባተኛ ፊደላት ናቸው። እዚያ ላይ የተለያዩ ናቸው። ባለ አንድ እግር ከሆኑ ነው። ባለ ሁለት እግር ከሆኑ የመጨረሻ እግራቸው ነው። አሁን አራተኛ ላይ እዚህ ላይ ስታዩ የመጀመሪያ ግራ ነበር ያጠረችም። በተመሳሳይ እዚህ ጋር ደግሞ በዚህ በኩል ያለው በቀይ በኩል ያለው አጠረ። አራተኛ ላይ በግራ በኩል ነበር መጨረሻ ላይ ደግሞ ሰባተኛ ላይ በመጨረሻ ያለ ግሯ ነው የሚያጥረው ማለት ነው። ስለዚህ እዚህ ጀምረን ስናነብ ይቺ ኦ የሚል ድምፅ እያስከተሉ ነው የሚሄዱት። ቶ፣ ቾ፣ ዮ፣ ኖ፣ ኞ፣ ኦ፣ ኦ፣ ኮ፣ ሆ፣ ሆ፣ ዎ፣ ዎ፣ ዞ ዞ እያን እናነባለን። ቅድም ነበር ያልኋቸው የመጨረሻ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራን ነበር ያልኋቸው። እንግዲህ በደንብ ልብ ብላችሁ ማየት ያለባቸው እዚህ ላይ ነው። ይች እግሯ ያጠረው፣ በመጨረሻ እግሯ ያጠረው ያ ማለት በቀይ በኩል ያለው ነው ማለት ነው። ሌሎችንም እንደነዚሁ ልብ ብላችሁ እያያችሁ እያንዳንዳቸው ድምፃቸውን መለማመድ ትችላላችሁ። ወደ ቀጣይ ስንሄድ ይቺ ዣ በመባል ትታወቃለች። ዣ ቀደም ዘ ካናቷ የላትም ነበር። ዣ ግና ካናቷ ወደ ግራ እና ወደ ቀኝ እየተጣመመች ናት እንደምታዩት። ዣ፣ ደ፣ ደ፣ ጀ፣ ጀ፣ ገ፣ ገ፣ ጠ፣ ጠ፣ ጨ፣ ጨ፣ ፀ፣ ፀ ፐርሰንት ለማለት ይችን ነው የምትጠሯት ማለት ነው። በእንግሊዘኛው ፐርሰንት ለማለት በአማረኛውም ፐርሰንት ነው የምንለው። ስለዚህ ፐ ማለት ይችናል። እነዚህ ነዚ የመጀመሪያ ፊደሎች ናቸው። ከፈለጋችሁ ወደ ታችን ማንበብ ትችላላችሁ፣ ከፈለጋችሁ ወደ ጎንም ማንበብ ትችላላችሁ። እኔ ግን ዛሬው ወደ ጎን ነው እያነበሁ ያሳየኋችሁ። ሌሎችንም እነዚህንም ወደ ጎን ነው ማነባቸው። ስለዚህ እናንተ ግና ዥ ያላችሁ ማንበብ ትችላላችሁ፣ ማንበብ ትችላላችሁ። ብዙ ጊዜ በዜማ መጀመሪያ ከሆናችሁ ዥ ዥ ያላችሁ ስታነቡት ይቀናቸዋል። ግን ትንሽ ትንሽ በድምፅ ይሄ ዜማ አለው ዜማ አሁን ተረውን ይዛቸው ለማንበብ ይቀናቸዋል ግን እንደዚህ ሆኖ ፊደሎችን ቅርጻቸውን ላትለዩዋቸው ትችላላችሁ ብዬ ከማሰብ የተነሳ ነው ወደ ጎን ለማንበብ ያሰብኩት እና ለማስረዳት ያሰቡት እኔ ወደ ጎን ነው እያነበቡ እያሳየኋችሁ ሁለተኛ ያሉ ፊደላት ደግሞ ቀደም እንደነገርኋችሁ መርሳት የሌለባችሁ ነገር ኡ የሚል ድምፅ ያስከትለናል ሁ ስለዚህ ኡ የሚለውን ድምፅ ወደ መጨረሻው እያስከተሉ ያነብላችኋለሁ ከጎናቸው ቅጠል አላቸው። እነዚህም እንደምታዩት እንግዲህ ባለ ሁለት እግር፣ ባለ አንድ እግር፣ ከጎናቸው ቅጠል ያላቸው የሚለውን በይበልጥ ፊተኛ አውርቼዋለሁ። ከዚህ ላይ እምደግምላችኋለሁ። ስለዚህ እዚህ ጋር ሁለተኛ ላይ ያሉ ፊደላት ከጎናቸው ቅጠል አላቸው። ኡ ሚል ድምፅ ያስከትላሉ። እሱን ማሰብ አለባችሁ። ይችን ስታነቡ ዥ ብላችሁ መጀመሪያ፣ ከዛ ሁለተኛ ላይ ዥ ነው። ኡ ሚል ድምፅ ያስከትላሉ ብያለሁ። ዱ ጁ ጉ ጡ ጩ ጹ ሁ ኡ ፑ። ለምሳሌ እዚህ ጋር ፑ ል ብላችሁ ለማንበብ ይቺ ፑ ትጠቅማለች ማለት ነው። ሌላኛው ደግሞ ሶስተኛ ላይ ያሉ ፊደላት ከግራቸው ላይ ይቀጥላላቸው ብለናል። ኢ ሚል ድምፅ ያስከትላሉ ብለናል። እስኪ እናንባቸው እነዚህ ነው።

እዚህ ላይ ፒ ስንል በድምጻችን መጨረሻ ላይ አብራ ትወጣለች ማለት ነው። እችኛ ቅድም ያየናት አለች። እችኛ ሁለተኛዋ አ በመባል ምናውቃት ፊደል ናት። ሌላኛው ደግሞ ሶስተኛ ላይ ያሉ ፊደላት ምንድናቸው እያሉ ባለ ሁለት ግር ከሆኑ እና ባለ ሶስት ግር ከሆኑ የመጀመሪያ ግራቸው ያጥራል ብለናል። እንዲሁም አ ሚል ድምፅ በሳውንዱ መጨረሻ ላይ ወይም በድምፁ አንደ በታችን ሲወጣ መጨመረሻ ላይ አ የሚል ድምፅ አብሮ ይወጣል ብያለሁ። ስለዚህ ይችን ስናነብ ዣ እግራ ጣራ ናት። እንደምታዋት ዣ። ዳ ይችም ግራ ጣራ ናት። ባለ ሁለት እግር ስለሆኑ። ዳ ጃ ይችም እግራ ጣራ ናት። ጃ ጋ ጋ ይች ባለ አንድ እግር ስለሆነች ወደ ግራ የተጣመመች ናት። ከእግሯ ላይ ማለት ነው። ጣ ጣ ጫ ጫ እነዚህን እንደምታዩቸው ባለ ሶስት እግር ስለሆኑ ሁለት ግራቸውን የመጀመሪያ እግራቸው የሚያጠረው ጣ፣ ጫ። ቅድም እንደነገርኳችሁ ከላይ ባለ ሁለት ግር፣ ባለ አንድ እግር፣ እግር አልባ፣ ባለ ሶስት እግር በመባል ፊደሎች ይታወቃሉ። ይሄን መነሻ በማድረግ ስጽፉ ባለ ሁለት እግር ከሆኑ የመጀመሪያ እግራቸውን ታሳጠራላቸው፣ አራተኛ ላይ ያሉ ፊደላትን ባለ አንድ እግር ከሆኑ ደግሞ ወደ ግራ ጠመም ታደረጓታላቸው። ቅርጽ አልባ ከሆኑ ግና ለምሳሌ እንደ ፋ እንደ አ አይነት ፊደላት ቅርጽ አልባ በመባል ይታወቃሉ። ፈና አ ማለት ነው። ስለዚህ የተለየ ቅርጽ ነው ያላቸው ትኩረት ይፈልጋሉ። እነዚህ ደግሞ ሌላኛው አምስተኛ ላይ እንግዲህ ቅርጽ አልባ ሆኑ። ባለ ሁለት ገርም ሆኑ ባለ ሶስት ገርም ሆኑ ቀለበት አይቀሬ ነው ማለት ነው። ከግራቸው በቀይ በኩል ቀለበት አላቸው። ዤ ዤ ዴ ዴ ከዛ ጄ ጄ ጌ ጤ ጤ ጬ ጬ ኤኤ እነዚህ አምስተኛ ያሉ ፊደላት ባለቀለበት ናቸው። ሌላኛው ስድስተኛ ወይም ሳድስ ፊደል በመባል የምታውቁት ቅድም ነግሬያቸዋለሁ። የተለያየ ቅርጽ ነው ያላቸው ብያለሁ። እች ከላይ ያላት፣ እች ከናቷ እች እንደዛው፣ እች ከወገቧ ላይ ስብር ያለች የተለያየ ቅርጽ ነው ያላቸው። ስለዚህ አንድ በአንድ ፊደሎችን መመልከት ያስፈልጋል ማለት ነው።

ስድስተኛ ላይ ያሉ ፊደላት ናቸው። ሌላኛውና የመጨረሻው ደግሞ ሰባተኛ ላይ ያሉ ፊደላት ሲሆኑ የመጨረሻ እግራቸው ባለሁለት እግር ከሆነው ያጠራሉ እያለው ባለ አንድ እግርና ቅርጽ አልባ ከሆኑ የተለየ ቅርጽ ነው ሊኖራቸው የሚችለው። ታላቸው እግሩ ይኛው እግሩ በቀኝ በኩል ያለው አጣራ ነው። ይችም በተመሳሳይ ምክንያቱም ከላይ ደ ጀ ብለን ባለ ሁለት ግር ብለናቸዋል፣ ማለት ነው። ስለዚህ ዦ ዶ ጆ ጎ እች ገ ባለ አንድ ግር ስለሆነች የተለየ ቅርጽን ያላት ምንም ያጠር ነገር የላትም ማለት ነው። ጦ ጮ፣ እነዚህ ባለ ሶስት ግር ስለሆኑ የመጨረሻ እግራቸው አጣራ ነው የሚሆነው። ጦ ጮ ከዚያ ጾ ጾ ፎ ፎ ኦ ኦ ፖ ፖ ታያላችሁ። አሁን ኦ ስትሉ ኦን እና ፖ ስትሉ ኦ የሚል ድምጽ አለው። ጮ ስትሉ ጦ ስትሉ ኦ የሚል በእያንዳንዳቸው ሰባተኛ ላይ ያሉ ፊደላት ኦን ያስከትላሉ ብለን አውርተናል። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ፣ ሸር በማድረግ ማድረግ አትርሱ። ሰላማችሁ ይብዛ።